ወንድ ልጅ የሴት ጓደኛ ካበዛ፣ ሴት ልጅ የወንድ ልጅ ጓደኛ ካበዛች፣ ሕይወታችሁም ትዳራችሁም ፍቅራችሁም እንደተበጠበጠ ነው የሚኖረው። የሆነ ክፍተት በተፈጠረ ቁጥር፣ ችግር በተፈጠረ ቁጥር እነዚህ ሰዎች በመካከላችሁ እየገቡ ሕይወታችሁን ይበጠብጡታል። ስለ እናንተ ሕይወት እኛ እናውቃለን ይሉሃል። ብሩኬ፣ አሁን ላይ በዙሪያ በጣም ብዙ ሴቶች እየመጡ ነው ከዚህ በፊት የማናቃቸው አንተ ከሴት ልጅ ጋር ምንም አይነት ግንኙነት እንደሌለህ ናይት ክለብ መጠጥ እንደዚህ አይነት ቦታ ላይ እንደማትገኝ ብዙ ጊዜ ደጋግመህ ነግረህናል። በሱ ስነ ምግባርህ ደግሞ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ሀይምዬም እንደዚህ አይነት ጸባይ ስለሌላት ሁለታችሁንም በጣም ነው የምንወዳችሁ። አሁን ላይ ግን ብሩኬ እያደረክ ያለኸው ነገር ትክክል አይደለም። ሴት ልጅ በቀረብካት ቁጥር በተግባባሃት ባወራሃት አብራህ በዋለች ቁጥር የሚፈጠርባት ስሜት ሊኖር ይችላል። አንተ ምንም አይነት ነገር ላታስብ ትችላለህ። ከዚህች ልጅ ጋር ምንም አይነት ነገር ላይኖርህ ይችላል። ይች ልጅ ደግሞ ነገ የሆነ ነገር ፈጥራ ብትመጣ መዘዙ የሚተርፈው ላንተ ነው። ስለዚህ ሁሉም ነገር ልክ ይኖረው። በየዋህነት የምታደርጋቸው ነገሮች ነገ ዋጋ ያስከፍለዋል። ህይወትህን የሚያመሰቃቅል ለህይወት ሰላም የማይፈጥርልህን ነገር አታድርግ። ትናንትና የሀይምዬ ልደት ነው አይደለ? ሀይምዬ ደስ ብሏት የምትውልበት ቀን ነበረ። ግን ማክበር እንኳ ባትችል እንኳ ያቺን ቀን እንኳ የትናንቷን ቀን ቪዲዮ እንኳ ባትለቅ ራሱ ደስ ይላይ ነበረ። ሃይሚን ለማስቀናት ለማናደድ፣ ሃይሚን ነይ ብለህ በልደቷ ቀን ሴት ልጅ መሳም፣ መለጣጠፍ፣ ማናደድ፣ እልክ ውስጥ ማስገባት አይጠበቅብህም ነበረ። ከዚህ በፊት እኮ በሶስ እኮ አስቀንተሃታል፣ አናደሃታል፣ አበሳጭተሃታል። አይበቃትም እንዴ? ደግሞ ሴት ልጅ ሁናችሁ በእናንተ መሆን የማትፈልጉትን ነገር በሰው ላይ ለምን እንደምታደርጉት እኔ ግርም ይለኛል። ይቺ ሴት አሁን ትናንትና ከብሩኬ ጋር የመጣችው ስራ ነው። እሺ ችግር የለውም ስራ ነው እየሰራችሁ ያላችሁ ስሩ። ግን ደግሞ የምትሰሩት ስራ አሁን ላይ ደስ አይልም እንደምታዩት ማለት ነው። ስለዚህ ብሩኬ እንግዲህ እንደምታዩት እዚህ ጋር ሶሲ እና ብሩኬ ጭፈራ ቤት ይሁን ናይት ክለብ ይሁን እንደምትመለከቱት ነው። እንደዚህ አይነት ጸባይ ደግሞ ብሩኬ እንደሌለው ነው የምናውቀው። ስለዚህ እየሄድክበት ያለውን መንገድ ብታስተካክለው ጥሩ ነው ብዬ አስባለሁ። አሁን ላይ ግን የሙሼና የመለኛውና የሀብቴ ቁንጥጫ ያስፈልጋል፣ እውነት ለመናገር ማለት ነው እና እንደ እህቶቼ ነው የማያችሁ፣ እንደ ጓደኛ ነው የማያችሁ የምትላቸው ሴቶች ነገ በህይወቱ ዋጋ ያስከፍሉሃል። እኔ በጣም ከባድ ነው እና ሀይምዬንም ደግሞ በዚህ ልክ ባት ጎዳት ልቧን ባት ሰብረው ባት ሌላ ነገር ምንድታስብ ባት አደርጋት ብዬ ነው መናገር የምፈልገው። ቤተሰብ ማለት ነው እና ሁሉም ነገር ልክ አለው፣ ገደብ አለው። ጓደኛ የምታደርጉ ሰው ከእናንተ ስብ እና ጋ የሚሄድ አብሯችሁ የሚሄድ አይነት ሰው። ሰው ባለባበስ አትናገሩ ተብሏል አደለ? በነገራችን ላይ አዎ እውነት ነው። ሰው ላይ የሚገመተው ውስጣዊ ነው፣ የውስጣዊ ማንነታችሁ ነው ከላይ የሚገለጸው። አለባበስም አንድ የሥነ ምግባር እንትን ስለሆነ ማለት ነው እና ነገሮችን አስተካክላችሁ ከሀይምዬ ጋር ታርቃችሁ ተግባብታችሁ ነገሮችን በንግግርና በመግባባት ፈታችሁ ወደ ነበራችሁበት ፍቅራችሁ ተመልሳችሁ እኛ ማየት እንፈልጋለን። ያ ሥነ ምግባራችሁን፣ ጨዋነታችሁን፣ ሥነ ስርዓታችሁን ያ የሚወጣው ቃላታችሁ አንደ በተርታችሁን እኛ እንፈልገዋለን። እኛ ሁለታችሁንም በጣም ነው የምንወዳችሁ። አሁን ላይ ግን እየተካሄደ ያለው ነገር ጥሩ አይደለም፣ ደስም አይልም። አንተም ሀይሚን በዚህ ልክ ልቧን ባሰብረው ሴት ልጅ ናት። ሴቶች እናንተ ፍቅረኛችሁ ወይም ጓደኛችሁ እንደዚህ አይነት ነገር ቢያደርግባችሁ እናንተ ምን አይነት ስሜት ይሰማችኋል? እንደ ሴት ሆናችሁ እስኪያስቡት። የምትወዱ ሰው አደለ? እንደዚህ ሴት አምጥቶ ምናም እንደዚህ ስታወት በጣም ነው የሚያናደዳው፣ በጣም ነው ንትን የሚያበሳጫው አደለ? ሶ ስለዚህ እንደዚህ አይነት ነገር ባይደረግ እኔ ጥሩ ነው ብዬ አስባለሁኝ። ሁሉም ነገር ልክና ገደብ አለው። ገደብና ልክ ሲያልፍ ደግሞ ህይወታችሁ በቃ ብጥብጥ ነው የሚለው እና እያንዳንዱ ነገር የምናደርገውን ነገር እያሰብን ብናደርግ ጥሩ ነው ብዬ አስባለሁኝ። ብሩኬም ትናንትና ተናግሯን የማደርገውን ነገር አውቃለሁ ስማርት የሆነ ቅንጭላት አለ ብሏል። ግን እኔ አሁን ላይ ጥያቄ እንዳንተ ሊያስብ አይችልም። የቀረበ ሰው እንዳንተ ሊያስብ አይችልም። ሰውን በተግባባኸውና ባቀረብከው ቁጥር ምን እንደሚፈጥርብህና ምን እንደሚያመጣብህ አታቅም። ስለዚህ ነገሮችን በቃ ሁሉም ነገር ገደብ ቢኖርህ እኔ ጥሩ ነው ብዬ አስባለሁኝ። የምታደርጋቸው ነገር ለአንተ ለነገ ህይወትህ የሚበጠብጥህን አታውም። እንደ ማን ነው አብርሃም፣ እንዴት ህይወቱን እየተበጠበጠ እንዳለ ማለት ነው ከአንድ ሴት ጋር በተገናኘ ቁጥር ፎቶ የተነሳውን ፎቶሾፕ አድርገው አቀነባብረው ህይወታቸውን እያመሰቃቀሉት ነው አይደለ? እንደምታወት እየተበጠበጠ ነው አይደለ? እንደዚህ አይነት ነገር ከመፈጠሩ በፊት ለምን የራሳችሁን ህይወት አታስተካክሉም? እናንተ ከእነሱ ለምን አትማሩ? እና ነገሮች ተስተካክለው እንግዲህ ዛሬ ሀይሚዬ ቤት እንግዲህ ምን እንደሚለቀቅ አላቅም፣ ወይ የልዴቷ ፕሮግራም ይለቀቅ ይሆናል አላቅም። ብቻ እግዚአብሔር ከነሱ ጋ